ሰላም ተወዳጆቹ እንደምናላችሁ ልኝ አርሰናል ኢንፎሌ ነው የምትገኙት። ዛሬ በዝውውር መረጃዎች ከእናንተ ጋር ቆይታ ላደግ ነው የመጣሁት። የማርቲን ዙቢሚንዲ ዝውውር መጠናቀቁን ትናንትና ምሽት በኮሚኒቲ ገጻችን ላይ አሳውቀናል። ዝውውሩ እንዴት ተሳካ፣ ለአርሰናል እንዲሁም ደግሞ ቀድሞ ለምን ተፈጸመ የሚሉትን ጉዳዮች ዳስስላቸዋለሁ። ግን ደግሞ እሱን ብቻ አይደለም የምንመለከተው። ቪክቶሪ ኮሬሽ አርሰናል ኦፊሻል ቢድ ወይም ደግሞ ኦፊሻል የዝውውር ጥያቄ አቅርቧል ይለናል ኮሮዴሮ ስፖርት፣ እሱን እናነሳለን። የአርሰናል የመስመር ተጫዋች ፍላጎት በሶስት ተጫዋቾች እቅድ ውስጥ ተካቷል። ፕላን ኤ፣ ቢ፣ ሲ የሚባሉ ሶስት ተጫዋቾችን አርሰናል ይመለከታል የተባለ ሶስት ተጫዋቾች እነማን ናቸው? እሱን ማስቃኛችሁ ይሆናል ማለት ነው። ስለ ዝውር እያወራን ቆይታችን እናደርጋለን። አርሰናል ከአውሮፓ ሻምፒዮንስ ሊግ መውጣቱን ተከትሎ ይሁን ብሎ የሚቀጥለው ድርድራም ገና ካሁኑ እየተዘጋጀ ያለ ይመስላል። እናም በፕሪሲዝን ሲጓዝ ወደ ተለያዩ ከተሞች ሁሉንም ስኳድ ይዞ መሄድ የፈለገ ይመስላል ሚኬል አርቴታ። እናም ዝውውሩን እየቃኘን እንቆያለን። አብራችሁን ቆዩ ተወዳጆቹ። በቆይታችሁ ወቅት እንደወትረ ሁሉ የምትገኙት የአርሰናል ገጽ ላይ ነው እና ስለ አርሰናል ብቻ እናወራለን። ሰብስክራ ማረጋችሁ እንዲሁም ደግሞ ላይክ አድርጋችሁ ቪዲዮ መጀመራችሁ አይለያችሁ። ከመሸጋገሪያ ሙዚቃ በኋላ ዳግም መልሳለሁ። የማርቲን ዙብሚንዲ ዝውውር ትናንትና ማለቁን በኮሚቲ ፔጃችን ላይ አረጋግጥንላችሁ ነበር። ፋብሪዚዮ ሮማኖ ስለ ዝውውር ሚጽፈውና በዝውውር መረጃዎች ላይ እንዳለቀ ለማሳወቅ ሄሪጎ የሚለውን ኮ ተጠቅመው ሚጽፈው ጋዜጠኛ የተጠቀመበትን ምስል አጋርተናችሁ ነበረ። በሌሎች ሚዲያዎች ዝውር ማለቁ የሚጠቁሙ ነገሮችን ተመልክተናል። ከወረቀት ዲቴሎች ውጭ እና በሚቀጥለው ወር የዝውውር መስኮ ሲከፈት ፊርማውን ለአርሰናል ከማስቀመጥ ውጭ ማርቲን ዙቢሚንዲ የአርሰናል ንብረት ሆኗል። እንዴት ይሄ የማርቲን ዙቢሚንዲ ዝውውር እንዳለቀ ግን መነጋገር ያለብን ይመስለኛል። በዓለም አሁን ቶፕ ከሚፈለጉ የስድስት ቁጥር ተጫዋቾች ውስጥ አንዱ እና ዋነኛው ነው። በየትኛውም ክለብ ቡዱ በየትኛውም ክለብ በዚህ ዘመን ላይ የሚፈለገው ትልቁ ስድስት ቁጥር ተጫዋች ማርቲን ዙቢሚንዲ ነው። ትልቁ ማለት ነው። በክረምት እንግዲህ ሙሉ በሙሉ እንዳለቀ ወደ ሊቨርፑል ሊገባ እንዳለቀ ይታወቅ ነበረ። የሊቨርፑል ባለፈው ክረምት ቶፕ ፕራዮሪቲና ታርጌት ነበረ። ደግሞ አጥብቀው የሚፈልጉት ተጫዋች ነበር። ደግሞ ሊያገኙት የተቃረቡት ተጫዋች ነበር። ከእሱ ጋር ሙሉ በሙሉ ከተስማሙ በኋላ ለሪያል ሶሲዳድ የዝውውር ሂሳቡ ሊከፍሉ ወይም ደግሞ የሪሊዝ ክሎዙን ሊያንቀሳቀሱና ገንዘቡ ሊከፍሉ ወደ 60 ሚሊዮን ዩሮ የሚጠገው ገንዘብ ሊከፍሉ ሲሉ በመጨረሻ ሰዓት ማርቲን ዙቢመንዲ ወደ ሊቨርፑል መሄዱን አልፈለገም ተብሏል ያንም እንደ ወሬ የወጣ ነበር አሁን ግን እርግጥ ሆኗል ሚካኤል አርቴታ በመጨረሻ ሰዓት ስልክ ደውሎለታል ነው የሚባለው እና እንዲህ ከትልልቅ የዝውውር ላይ የሚጽፉ በተለያዩ አርቲክል የሚጽፉ ጋዜጠኞች ምን ይላሉ መሰላቸው ሚካኤል አርቴታ ስልክ ደውሎለታል የባስክ ሰባስቲያን ተወላጅ ነው ሪያል ሶሲዳድ በሶሲዳድ አካዳሚን ያደገ አንድ ቋንቋ ብቻ ነው የሚናገረው፣ ስፓኒሽኛ። ከስፓኒሽኛም ደግሞ በባስክ ዘዬ ነው የሚያወራው እና ከራሱ ኢንቫይሮንመንትና ሰልክር ወጥቶ ያላደገ አይነት ተጫዋች ነው። እና በመጨረሻ ሰዓት ሲደውልለት ሚካኤል አርቴታ እና በባስክ ቋንቋ በዚህ ውድድር ዘመን እንደማያስፈርመው ሊያስፈርመው እንደማይችል በአርሳን የፋይናንስ አቅም ምክንያት ግን በሚቀጥለው ውድድር አመት መቆየት የሚችል ከሆነ ሊያስፈርመው እንደሚችል እናም ደግሞ የቡድኑ ወሳኝ ተጫዋች እንደሚያደርገው ነገሩ በአርሰናል ውስጥ ያሉ ከባስክ የመጡ ተጫዋቾችን እሱን ጨምሮ እንዲሁም ደግሞ የቋንቋ ችግር እንደማይገጥመው የባህል ነገር እንደማይገጥመው ሜሪኖን እዛ ቡድን ውስጥ እንደሚገኝ ራሱ ሚኪያሬታ ማርቲኖ ዲጋርድ ስፓንሽኛ መናገር እንደሚችል ዴቪድ ራያ ስፓንሽኛ መናገር እንደሚችል ሌሎችም ተጫዋቾች ወደ ስፓን ላሊጋ ሄደው ተጫውተው እንደሚያውቁ ነገረውን የተባለ እና በአዲስ ባህል በአዲስ ቅኝት አዲስ ክለብ ውስጥ መጫወት በጣም ሀሳብ ሆኖበት ነበረን የተባለ በራሱ ቋንቋ ሚኬል አርተታ ሲያወረው ያን ደግሞ እንዳሰበበት እና ለሚኬል አርተታ ቃል እንደገባለት ነው የተነገረው። ለዛ ነው ማርች ላይ ገና አርሰና እንደሚያስፈርሙ እርግጥ የሆነ ማለት ነው። እኔ ከአንድ ወር በፊት የሰራሁላችሁ ቪዲዮ መልሳችሁ የምትመለከቱ ከሆነ ማን ነው በዚሁ ዝውውር ትክክለኛው ሰው ብዬ ነበረ። ዴቪድ ኦርንስታይን ወደ አርሰናል እንደሚመጣ በጣም እርግጠኛ ነው፣ አመቱን ሙሉ ማለት ነው። በጣም አመቱን ሙሉ ማለት ነው። ለዛ አትሌቲክ መጻፍ የጀመረው እና አሁን ለዴቪድ ኦርንስታይን በጣም ቅርብ የሆነው ጄምስ ማክኒኮላስም በጣም እርግጠኛ ነበር ወደ አርሰናል ዝውውሩ እንደሚፈጸም ማለት ነው። ግን ፋብሪዚዮ ሮማኑ በሆነ ሰዓት ዝውውሩ ሃይጃክ እንደሚደረግ ከዛ ስፔን ጋዜጠኞች ጋር ሰምቻለው ብሎ ሲጽፍ ነበር እና ራያል ማድሪድ ዝውውሩ ሃይጃክ ሊያደረገው ወይም ደግሞ ራያል ማድሪድ በጣም እንደሚፈልገው ሲጽፍ ነበር። እና በአንድ አጋጣሚው ለዴቪድ ኦሮሴን ኮሽኒ አንሰር ዘ አትሌቲክ ላይ ጥያቄ ቀርበውለት ምን ብሎ እንደመለስ ታቃላች? የብዙ ጋዜጠኞች ሪፖርት ዲስ ሪስፔክት ማድረግ አልፈልግም፣ በፍጹም ማጣጣል አልፈልግም። ግን ምንም አይነት መረጃ የለም ማድሪድ ማለት ዴቪድ ወረሰን ወደ ማሪድ እንደሚሄድ የሚያሳውቅ ምንም አይነት መረጃ የለም። ያለኝ መረጃ ይቀየራል እያልኩ አይደለም። ያለኝ መረጃ ቋሚ ነው አይቀየርም እያልኩ አይደለም። ግን እስካለኝ መረጃ ድረስ ለሚኬል አርቴታና ለአርሰናል ሰዎች የውል ማፍረሹን እንዲያንቀሳቀሱት ፍቃድ ሰጧቸዋል። እናም ከአርሰናል ጋር ያለውን የደሞዝኒ የዝውውር ጊዜ እርዝማኔ እንኳን ተነጋግሮ ጨርሷል። ለሚኬል አርቴታ ጀንትልማን አግሪመንት ሰጥቶታል የቃል ኪዳን መሀል ላይ ልትሆን ትችላላች። የቃል በቃል ሊያስፈርመው እንደሚፈልግ ሚካርታ ነግሮታል። እሱም ደግሞ በቃል ድረስ አምኖታል። ጀንትልማን አግሪመንት በሚባሉ ድረስ ተስማምታል ብሎ ፈርሟል እና ከዝውውሩ ጀርባ ያለው ትልቁ ሰው ኤጀንቶች ወይም ደግሞ የአርሰናል አዲሱ ስፖርቲንግ ዳይሬክተር የሆነው አንድሪያ በርታ እጅ ሲሆን፣ የሚካርታ ባለፈው ድድር አመት ከተጫዋቹ ጋር የተገባቡት ቃል ይመስላል። አርሰናል ጀርጂኖ ማጣቱ እርግጥ ሆኗል። ጀርጂኖ ወደ ፍላሚንጎ መሄዱ እና የሶስት አመት ኮንትራት በፍላሚንጎ እንደሚፈርም እርግጥ ሆኗል። ስለዚህ አርሳን የአማካይ ስፍራ ተጫዋች ማስፈረሙ የሚጠበቅ ነበረ፣ ግን የቶማስ ፓርቲ ዝውውርን ይመለከታል። ቶማስ ፓርቲ እዛው የሚቆይ ከሆነ ላያስፈርሙም ይችላል ተብሎ ነበረ። አሁን ከቶማስ ፓርቲ ጋር እየተነጋገሩ ነው የሚገኙት፣ እንዲሁም ደግሞ እሱ ማስፈረማቸው እርግጥ ሆኗል። አሁን አርሳን ሁለት ስድስት ቁጥሮች በሚቀጥለው ውድድር አመት ይኖሩታል ማለት ነው። በአንዳንድ ጨዋታ ላይ አርሳን አራት ሶስት ሶስት የሚጫወቱ ይሆናል ተብሎ ይገመታል። ቶማስ ፓርቲ ራይስ እና እንዲሁም ደግሞ ማርቲን ኦዲጋርድ ማለት ነው። የእሱ ዝውውር እያለቀ ነው ሙሉ በሙሉ ማለት ነው። ግን ሌላ ዝውውር ማምሻውን ተሰምቷል። በጣም ትልቅ ዝውውር ማለት ነው። እስኩም የሸሽኩ ዝውውር ነው የሚሆነው ማለት ነው እንግዲህ የአርሰናል ከሻምፒዮንስ ሊግ ምሽት ከወጣ በኋላ በጣም ፈዛዛ ሳምንቶችን ያሳለፈ እንደሆነ ይታወቃል። ግን በፕሪሲዝን በጣም ቀድሞ ነው ሙሉ ስኳድ ይዞ ወደ ፕሪሲዝን መሄድ ይፈልጋል ነው የተባለ ና ኮሮዶ ማን የሚባለው ጋዜጣ 63 ሚሊዮን ፓውንድ ወይም ደግሞ 75 ሚሊዮን ዩሮ አርሰናል ለስፖርቲንግ ሊዝበን አቅርበዋል፣ ኦፊሻሊ አቅርበዋል ነው የተባለ። ፐርሰናል ተርሞች ከሴስኮ ጋር የኩሬሽ ጋር ማለት የቅርታ ሴስኮ አልኩ የኩሬሽ ጋ እስካሁን ሴስኮ እያልኩ ከቆዩ የቅርታ የኩሬሽ ጋ ሙሉ በሙሉ መስማማት ተደርሷል ነው የተባለ። አሁን ስፖርቲንግ ሊዝበን 63 ሚሊዮን ፓውንድን ወይም ደግሞ 75 ሚሊዮን ዩሮ ይቀበላል ወይስ አይቀበልም የሚለው የሚጠበቅ ነው የሚሆነው ግን ከዛ ውጭ ያለው ጉዳይ ሙሉ በሙሉ እያለቀ እንደሆነ ነው። እንግዲህ ኮሪደር ስፖርት መጻፊ የቻለው ማለት ነውና፣ አርሰናል የአጥቂ ስፍራ ተጫዋች ያስፈርመው እርግጥ ነው። እሱ ግን በዚህ ፍጥነት አይመስልም ነበርና፣ የኮሬሽን ይሄኛውን ገንዘብ የማይቀበሉ ከሆነ አርሰናል ሁለተኛ የዘወሩ ሒሳብ ለስፖርቲንግ ሊዝበን ያቀርባል ተብሎ በፍጹም አይገመትም። ፊቱን ወደ ሌሎቹ የአጥቂ አማራጮች የመመልከት እድሉ በጣም ሰፊ ነው ነው የተባለ። ሌላ እንግዲህ ሊያስፈርማቸው የሚችሉ ተጫዋቾች አሉ። ለምሳሌ የመስመር ተጫዋች የማስፈረም እድሉ በጣም ሰፊ ነው። አንድሪያ በርታ ፕላን ኤቢሲ ቢ ከሚካኤል አርቴታ ተቀብሏል ነው ይባላል። የመጀመሪያ ዕቅዱ ኒኮ ዊሊያምስን ከአትሌቲክ ቢልባኦ ማስፈረም ነው። ይሄኛው ዝውውር ማይሳካ ከሆነም አርሰናል ፊቱን ወደ ቦርሲያ ዶርትመንቱ ጄሚ ጌተርን ያዞራል የተባለ። ይሄኛው ዝውውር ማይሳካ ከሆነ ልክ ታስታውሱ እንደሆን ሊሳንድሮ ማርቲን ሳይሳካ ሲቀር ዚንከው እንደመጣ ልክ ሙድሪክ ሳይሳካ ሲቀር ሊያንድሮ ትሮሳርድ እንደመጣ በአማካኝ ስፍራ ቦታ ላይ ደግሞ ጋር እንትን ብሩኖ ጎሜር ሳይሳካ ሲቀር የመጀመሪያ ቅድ ያልነበረው ራይስ እንደመጣ ሁሉ አሁንም ጀምሽ ጋተርን ማይሳካ ከሆነ የሚላኑ ራፋኤል ሊዮ ከሶስት አንዱ የአርሰናል ንብረት የመሆን እድላቸው በጣም በጣም ሰፊ እንደሆነ ነው እንግዲህ እየተዘገበ የሚገኝም። ሌላ የቡካዮ ሳካ እና የገብሪል ማጋለሽን ኮንትራት የማራዘም ጉዳይ አንድሪያ በርታ ኦልሞስት የጨረሰው ጉዳይ ነው የሚሆን። የዊሊያም ሳሊባ ግን ትልቅ እንቅፋት እንደገጠመው ነው እየሰማው የምገኘው። ዊሊያም ሳሊባ ወደ ሪያል ማድሪድ የመሄድ እድል ሊኖረው ይችላል። በዝውውሩ ላይ ሪያል ማድሪድ ትልቅ ገንዘብ ነው አርሰናል የሚፈልገው ገንዘብን የሚያቀርብ ከሆነ መሄድ እንደሚፈልግ ነው የሚፈልገው። ያውም አንዳንድ ምንጮች ምንድነው የሚሉት ኮንትራቱን የሚያድሰው ከሪያል ማድሪድ ውጭ ጥያቄ ካልቀረበለት ነው ወይም ደግሞ በአርሰናል ሶስትም አራት ዓመትም የማራዘን ፍላጎት አለው። ግን ሪያል ማድሪድ በሆነ ሰዓት ከፈለገው አርሰናል ሊለቀው ቃል የሚገባለት ከሆነ ነው ኮንትራት ሆን ሊፈርም ወይንም ከኮንትራቱ ላይ እንዲካተትለት የሚፈልግ ነው እየተባለ የሚገኝ እውነት ይሁን ውሸት አላውቅም። ያውም ፉትቦል ለንደን ማምሻው ምን እንዳላተቃላቸው አርሳን ዲያን ሁሴን በ60 ሚሊዮን ዩሮ ከቦርን ሞዝ አስፈርመው አስፈርሞ ውሊያም ሳልባን ወደ ሪያል ማድሪድ ከሸኘ በኋላ ዝውውሩ አካል አሴንሲዮ ማድረግ ይፈልጋል ሪያል ማዱ አጭሩ ማለት ተከላካይ ማለት ነው። የዝውውሩ አካል አርጎ ባክ እንትን ካምባካልኩ ባካፕ አርጎ ማስቀመጥ እንደሚችል ነው ሌላ ቦታ ላይ አንብቤው የሚገኘው ማለት ነው። አንዳንድ ሌሎች ዝውውሮችም ይፈጸማሉ። ሁለተኛ ግብ ጠባቂ ይፈለጋል ነው ህዋን ጋርሻ የስፓኒዮል ግብ ጠባቂ ወደ አርሳን የመምጣት እድሉ በጣም ሰፊ ነው። ትናንትና ምሽት እና ከሰሞኑ የወጡት የዝውውር መረጃዎች እኔን ይመስሉ ነበረ። በአጭሩ ለእናንተ ለማድረስ ያህል ነው። ስላዳመጣችሁኝ እና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መልካም